ኮምፓውንድ አፓርትመንታችን ሀያ ሺህ ካሬ ላይ ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶች እና ሁለት ሞሎች አሉ። ኮምፓውንድ አፓርትመንት ከመሆኑ አንጻር የጋራ መጠቀሚዎች ወይም ደግሞ አሚቴዎች አሉ። ሰባት መቶ ሀያ ካሬ ላይ ያረፈ ራሱን የቻለ የልጆች መጫወቻ ባስኬትቦል ኮርት፣ ግሪን ኤሪያ ፕላስ ደግሞ ሀያ ሺውን ካሬ ላይ ያረፈ የመሮጫ ትራክ ያለ ስታንዳርድ የሆነ ፕላስ ደግሞ በብሎክ በሁለት ሞላችን መሀል ላይ መዋኛ ገንዳ ያለን ስታንዳርድ የሆነ እዚህ 5 በመቶ ዘመቶ ያሉት አፓርትመንቶች በሁለት ወር ባልሞላ ጊዜ ውስጥ እናስረክባለን። በካሪ ያለ ነው። ሁለቱ ደግሞ እንደሚታወቁ ሁለት ብሎኮችን በ በመቶ ያጠነቀቅ ነው። ዲጂታል ካርታ በሁለት ወር ባልሞላ ጊዜ ውስጥ እነሱ ያስረክባቸው ነው። ከ ጀምሮ አራት በጣም ውድ የማዕዘንቲው ቤተሰቦቻችን ዛሬም በድጋሚ ጊዮን ሆምስ ግቢ ውስጥ ተገኝተናል። የተገኘንበትን ምክንያት አዲስ ብሎክ ላውንች ማድረጋቸውን፣ እንዲሁም ታላቅ ዲስካውንት ላይ መሆናቸውን ሰምተን ነው። እስኪ ወደ ውስጥ ገብተን ስለአከፋፈሉ፣ ስለዋጋዎቹ፣ ያሉት የካሬ አማራጭ፣ እንዲሁም ደግሞ ይዘው የመጡት አዲስ ብሎክ ላይ ምን አዲስ ነገር አለ የሚለውም በደንብ እናያለን። ተከታተሉ። እንግዲህ አዲስ ብሎክ ላውንች ማድረጋችሁን፣ ከዛ በተጨማሪ ደግሞ ዲስካውንትን ይዛችሁ መምጣታችሁን ሰምተን ነው በድጋሚ እዚህ የተገኘ ነው። ራስን በማስተዋወቅ የተወሰነም ስለ ድርጅቱ ለተመልካቾቻችን በመንገድ ያሉትን ነገሮች ዲቴል እናወራለን። መልካም እሺ። እምራን እባላለሁ የጊዮን ሆምስ የሽያጭ አማካሪ ነው። ድርጅታችን ጊዮን ሆምስ የጊዮን ጋዝ እና የጊዮን በረኪና እህት ኩባንያ ነው። ድርጅቱ ጊዮን እንደሚታወቀው ስምንት እህት ኩባንያዎች አሉ። ከዛ ውስጥ ለመጥቀስ ያህል ጊዮን በረኪና በሁላችንም ቤታችን ዙሪያ ውስጥ ያለ ነው። ዋነኝነት ደግሞ ምስራ ቤት ፋብሪካ ከልጅነታችን ጀምሮ የምናውቀው የሆነ በተጨማሪ ደግሞ ኢምፖርት ኤክስፖርት ፓኬጆች ላይ ትራንስፖርቶች ላይ ይሰራል ማለት ነው። አሁን ላይ በጊዮኖምስ ብለን ዘጠነኛው እህት ኩባንያ መተናል ነው ሁኖም ሰሁን እየገነባ ያለው ሀያሺ ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች እየገነባን ያለ ነው ማለት ነው። እሺ፣ ስለዚህ አሁን እየገነባችሁት የሚገኘው ሀያሺ ካሬ ላይ ያረፈ ኮምፓውንድ አፓርትመንት የስ ነው ማለት ነው ሎኬሽኑ የሚገኘው መልካም። እሺ፣ ሁኖም እያስገነባ ያለው መሀል ቦሌ፣ ቦልበ ሰፈር ላይ ኮምፓውንድ አፓርትመንት ነው። ኮምፓውንድ አፓርትመንታችን ሀያሺ ካሬ ላይ ያረፈው በውስጡ ዘጠኝ ብሎክ አፓርትመንቶች እና ሁለት ሞሎች አሉ። ኮምፓውንድ አፓርትመንት ከመሆኑ አንጻር የጋራ መጠቀሚዎች ወይም ደግሞ አምኒቲዎች አሉ። ሰባት መቶ ሀያ ካሬ ላይ ያረፈ ራሱን የቻለ የልጆች መጫወቻ፣ ባስኬትቦል ኮርት፣ ግሪን ኤሪያ ፕላስ ደግሞ ሀያ ሺውን ካሬ ላይ ያረፈ የመሮጫ ትራክ አለ። ስታንዳርድ የሆነ ፕላስ ደግሞ በብሎክ በሁለት ሞላችን መሀል ላይ መዋኛ ጋር እንዳለን ስታንዳርድ የሆነ ሌላ ደግሞ አሚቴዎች ያልጠቀስኳቸው የሚኖሩ ከስተምድር ውሃ ባካብ ጀነሬተር እንዲሁም ደግሞ ሀያ ሺህ ካሬ ላይ ያረፈ ቤዝመንቶች አሉ። ኮኔክተር ቤዝመንቶች ማለት ነው። ኮምፓውንዳችን ሀያ ሺ ካሬ ላይ ሁለት መንገዶች ይኖሩናል። አንደኛው በወሎ ሰፈር ወንጌላዊት በኩል ነው። ሁለተኛ ደግሞ በያሬ እናንተ ሳይት በቅርብ ርቀት የሚገኙ ምን አይነት ተቋማት ይገኛሉ? ስምን ብትነግረን መልካም። እሺ፣ በአካባቢያችን ምናልባት ከትምህርት ቤት አንፃር፣ ስኩል ኦፍ አሜሪካ አለ፣ ፊውቸር ታሌንት አለ፣ ለአንድ ቦረዋለ ኢንተርናሽናል ስክሎች አሉ። አሁን ላይ ደግሞ መንግስት እያስገነባ ያለው አዲስ ቱሞሮ ፕሮጀክት አለ። ምናልባት ሰምታችሁት ከሆነ ጎተራ ፊት ለፊት ላይ ትልቅ ፕሮጀክት አላቸው። ከኢንቨስትመንት ማንፃር ከመኖሪያም ማንፃር አሪፍ ቪውም አለን። ሌላው ደግሞ ሀሌሉያ ሆስፒታል አላት በአቅራቢያችን፣ ሃይማኖት ተቋም ደግሞ የያሬድ ቤተክርስቲያን እና እዚህ ወሎ ሰፈር ጋር እና ጎልጎስ አደባባይ ጋር መስጊዶች እናገኛለን ማለት ነው። እሺ አሁን ደግሞ እስኪ ዲቴይል ስለ አሉት ብሎኮች የካሬ አማራጭ፣ ዋጋቸው፣ ቅድመ ክፍያ፣ መረከቢያ ጊዜያቸው እያንዳንዱን ከመጀመሪያው ብሎክ ጀምራ በደንብ ብት ነግረን መልካም ኮምፓውንዳችን ላይ ዘጠኝ ብሎክ አፓርትመንቶች ና ሁለት ሞሎች አሉ ከዛ ውስጥ መሀል ላይ አምስት ብሎኮችን ነው ለሽያጭ ያወጣ ነው። ሁለቱ ደግሞ እንደሚታወቁ ሁለት ብሎኮችን ዘጠና አምስት በመቶ ያጠናቀቅን ነው። ዲጂታል ካርታ የወጣላቸው ኦልሬዲ በሁለት ወር ባልሞላ ጊዜ ውስጥ ያስረክባቸው ነው። በሃያ ፐርሰንት ቅድመ መክፍያ ነው እየሸጥን ያለነው። ሶስተኛው ብሎካችን ደግሞ ሰማንያ በመቶ የተጠናቀቁት ላይ ኦልሬዲ በአስር ፐርሰንት ቅድመ መክፍያ እየሸጥን ያለ ነው። ሰማንያ በመቶ ስትራክቸሩን ጨርሰን የውጭ ልስንና ቀለም የቀለም ዙሪያ ላይ የደረስ ነው። የሚታወቀው ደግሞ ሶስተኛው ብሎካችን ደግሞ ሰማንያ በመቶ ይጠናቀቁ ኦልሬዲ ስትራክቸር እና ቻክ ዙሪያ ጨርሰን በአስር ፐርሰንት ቅድመ ክፍያ እየሸጥን ያለ ነው። በአስር ፐርሰንት ቅድመ ክፍያ ነው እየሸጥን ያለ ነው። ብሎክ ፎር ደግሞ አርባ መቶ የጠናቀቁ ኦልሬዲ ስድስተኛ ስላብ ልዩ ሞላም ያለ ነው። አሁን ላይ ደግሞ አዲስ ብሎካችን መልቀቃችን አብስሮ ፕሮሞሽን ፕራይሶች ወጥቶላቸዋል። ውስን ለሚመጡ ደንበኞች በካሬ መቶ አምስት ሺ ሴም ዲዛይን ናቸው። በሶስት አመት ባልሞላ ጊዜ ውስጥ የምናስረክባቸው አፓርትመንቶች አሉ ማለት ነው። እሺ አሁን የት ነው የምንገኘው? እሺ መልካም፣ ዛሬ የምንገኘው ጊዮን ሆምስ እያስገነባቸው የሚገኘው መሀል ቦሌ ላይ ሀያ ሺ ካሬ ላይ ያረፈ ቅንጡ መኖሪያ መንደር ነው። በውስጡ እንደምታዩ ሁለት የተጠናቀቁ አፓርትመንቶችና ግንባታ ላይ ያሉ አፓርትመንቶች ናቸው። በውስጡ ዘጠኝ አፓርትመንቶች እና ሁለት ሞሎች አሉ። በተጨማሪ ደግሞ ኮምፓውንድ ውስጥ አስፈላጊ የሚሆኑ አሚኒቲዎች ይዞላችሁ መጥቷል። ኦኬ፣ በጣም ደስ ይላል። ያው ኮምፓውንድ ሲሆን ይመስለኛል ትልቁ አድቫንቴጅ በውስጡ የሚገኙት አሚኒቲዎች ናቸው። እስኪ ምን ምን ያካትታል ከነዛ ውስጥ የተወሰኑትን ብትነግረን። መልካም ሺ በውስጡ የሚገኙ አሚኒቲዎች እንደሚታወቁ የሰባት መቶ ካሬ ላይ ያረፈ የልጆች መጫወቻ የባስኬትቦል ኮት ግሪን ኤሪያ ስታንዳርድ የሆነ የመሮጫ ትራክ ና መዋኛ ገንዳዎች አሉት በተጨማሪ ደግሞ ቤዝመንት ሃያ ሺ ካሬ ላይ ያረፈው ሙሉ ለሙሉ ኮኔክትድ የሆኑ ቤዝመንቶች አሉ በተጨማሪ ደግሞ ከብሎክ ብሎካችን 30 ሜትር የሚሆኑ አስፓልቶች አሉ አምስቱ ሜትሮች የማቆሚያ ኤሪያዎች ናቸው ምናልባት እንግዳዎች ቤተሰብ ቢመጣ ግዴታ ቤዝመንት ውስጥ መግባት አይጠበቅባቸው እዚጋ ፓርክ አድርገው ገብተው ጠይቀ ሙዚቃው ተዝናንተው መመለስ ይችላሉ። በተጨማሪ ደግሞ ሁለት አስፋልቶች ይኖሩናል። ሁለት ዌይ ነው። አንደኛው ኢንትራንስ፣ ሁለተኛው ደግሞ ሞጫ ማለት ነው። ሶ ቅድም እንዳልኩሽ ሀያ ሺህ ካሬሆን ሁለት ሜንጌቶች አሉ። አንደኛው በወሎ ሰፈር ሳይድ ነው፣ አንደኛው ደግሞ በአያሬድ ቤተክርስቲያን በኩል ነው። በሁለት ሞሎች መሀል ላይ በሁለቱም ኢንትራንሶች መጠቀም ይቻላል። ፍሌክሰብል እንዲሆኑ ነው። ሜን ፕላናችን ኮምፓውንድ ስንገነባ ሁለት ሜንጌት ያደረግንበት አንደኛው ሪዘን ሰው በፈለገው አክሰስ እንዲያገኝ ኤቭሪ ኢንተራንሶች ላይ ደግሞ ፍተሻዎች ይኖሩናል። ለፍተሻውም ለሴኪሪቲ አንጻር ቀለል እንዲለን ነው አድርገን የመጣ ነው። እዚህ ጋር የምናያቸው ሁለቱ ብሎኮች ዘጠና በመቶ የጠናቀቁ ናቸው። ጂፕላስ ኢለቨኖች ናቸው። ከላይ የምናገኘው ቤንት ሀውስ ናቸው፣ ፕላስ ደግሞ ቴራስ አላቸው። ኦፕን ኪችን ያላቸው ኤኒ ፕሮግራም ቢኖራቸው በየብሎካቸው የራሳቸው ቴራሶች ስላላቸው አክሰስ እንዲያደርጉ አድርገን፣ በፍሎር አራት አባወራ ነው። ቅድም እንዳልኩሽ ሁለት ሊፍቶች አሉ፣ ሰፊ የሆነ ሎቢዎች አሉ። እየገባን ያለውን ነገር ዲስከስ ብናደርግ ደስ ይለኛል። ሰው አሁን የምንገኘው ዘጠና አምስት በመቶ የጠናቀቁ አፓርትመንቶች አለን። ሁለቱ ብሎካችን አሁን የምናየው ሁለት ሊፍቶች ያሏቸው በፍሎር አራት አባወራ ዲፕላስ ኢሌቨኖቹ ማለት ነው። እዚህ ጋር የምናየው ሰብ የሆነ ሰባ ካሬ የሚሆን ሎቢዎች አሉን። ሁለት ሊፍቶቹ እዚህ ጋር የምናያቸው ናቸው። በየፍሎሩ ሁለት ሊፍቶች አሉን። በየቤቱ አንዳንድ ሊፍቶች ይጠቀማሉ ማለት ነው። እዚኛው ላይ የምናየው ሁለት የካሬ አማራጮች ነው ያሉት 168 እና 201 ካሬ ባለ ሁለት መኝታ እና ባለ ሶስት መኝታ፣ ተጨማሪ የሰራተኛ ክፍል ሽንት ቤቷ ላውንደሪ ይዞ የመጣ ነው የሚሆነው። እዚህ ጋር የምናየው የአክሰሳቸው ነው ቆጣሪ፣ የውሃ ቬንቲሌሽን፣ እንዲሁም ደግሞ ጋርቤት ሹተሮች ማለት ነው። ሶ አሁን 168ቱን ካሬ ሆና ከዛ ደግሞ ባለ ሶስቱን እናየዋለን። ሶ አሁን የምናየው ባለ ሁለት መኝታችን ባለ 168ቱ ካሬ ነው። እዚህ ጋር እንደገባ የምናገኘው ሰራተኛ ክፍል፣ ሽንት ቤቷ እና ኪችን አለ ማለት ነው። እዛ ቀጣይ የምናገኘው ሳሎናችን ነው የሚሆኑ። ሳሎናችን ሰፊ የሆነ ሰላሳ ካሬ ላይ ያረፈ ነው ነው ሰፊ ባልካኒዎች አሉት እንደምታየው፣ ለአቀማመጠም ለየትኛውም አይነት ምቹ የሆነ አቀማመጦች ነው ያሉ። ፕላስ ደግሞ የላውንደሪ ኤሪያ አለን ራሱን የቻለ ኦፕን ኪችንም ክሎዝድም ኪችን አማራጮች ያሉ። አሁን እዚህ ጋር የምናየው የከስተመራችን የገዛ ከስተመራችን ነው የሚሆነው። ሶ ክሎዝድ ኪችን ነው የፈለገውና ከሱ ፊድባክ አንፃ ክሎዝድ ኪችን አድርገን ያስረከብ ነው ማለት ነው። ሶ እዚህ ጋር የምናየው የላውንደሪ ኤሪያችን አለ። እዚህ ጋር ራሱን የቻለ የላውንደሪንግ እና የእጅ መታጠቢያ ኤሪያዎች አሉ። ከዛ ፕላስ ደግሞ ፊትለፊት የምናገኘው ኮመን ባዝ ሩም ኤሪያችን ነው። እዚህ ጋር የልጆች ክፍሎች አሉ አክሰስ የሚያገኙ ማለት ነው የኮመን ባዝ ሩሙ። ፕላስ ደግሞ እዚህ ጋር የምናገኘው ማስተር ቤድሩማችን ነው ሰፊ የሆነ ባልከኒ አላቸው። ራሱን የቻለ የክሎዜት ኤሪያ እና ኮመን ባዝሩም አለው ማለት ነው። ሰፊ ናቸው። እዚህ ጋር የምታዩ ሰፊ የሆነ ኤሪያዎች ነው። ቪውም ደግሞ ከዚሁ ቅድም እንዳልኩሽ ፊት ለፊታችን የምናገኘው ኢሚግሬሽን እና አዲስ ትሞሮ ፕሮጀክት ነው ማለት ነው። ከቪውም አንጻር ቆንጆ እይታ ያላቸው አፓርትመንቶቻችን ነው ማለት ነው። ይሄኛው ማለት ነው አሁን ወደ 201 ባለሶስት መኝታ ኒ እና ወደ ሌላኛው ብሎኮች እንሄዳለን። አሁን የምናየው ደግሞ ባለሶስት መኝታ 201 ካሬዎች ናቸው። ዲዛይናቸው ዘሴም ነው። እንደገባ የምናገኘው የሰራተኛ ክፍል ሽንት ቤቷና ኪችን አለ። ሰፊ ኪችን ነው። ኦፕንም ክሎዝድም አድርገን ማስረከብ እንችላለን፣ እንደ ደንበኛው ፍላጎት። እንደምናየው ሰፊ የሆነ ሳሎኖች አሉ። በቂ የሆነ ኤሪያ ነው። እዚህ ተጨማሪ ሰፊ የሆነ ባልከኒ አለው። እዚኛው ላይ ለየት የሚያደርገው ምንድን ነው? ቪዋቸው ወደ ኮምፓውንዳችን ነው። ፊት ለፊታችን ቅድም እንዳልኩሽ 700 ካሬ ሊያረፈ የልጆች መጮቻ ኤሪያ አለን ማለት ነው። ሶ ቪው ሚን ወደዛ ነው የሚያየው ማለት ነው። በተጨማሪ ደግሞ ወደ ከተማ ወደ ቦሌ ካሳንቺስ፣ የመሳሰሉትን ቪዎች ከፍ ሲሉ የሚያዋቸው ይሆናል ማለት ነው። ወደ ማስተሩ ኒድ ና ቤድሩሞቹ እዚህ ጋር የምናየው እራሱን የቻለ ኤሪያ አለ። ጫማ መደርደሪያ፣ ክሎዜቶች። አንድ ነዋሪ ሲገባ ግዴታ ክፍሉ ገብቶ ያለው ማቴሪያሎች ማስቀመጥ አይጠበቅበትም። እዚህ ጋር ጫማውን አስቀምጦ ኮቶችን አስቀምጦ መግባት ይችላል ማለት ነው። ወደ ቤድሩሙ ማለት ነው። እዚህ ጋር የምናገኘው አንደኛው የልጆች ኤሪያዎች ነው። ፕላስ ደግሞ እዚህ ጋር ቅድም እንዳልኩሽ በየቤታችን ላይ የራሱን የቻለ የላውንደሪ ሩም እና የእጅ መታጠቢያ ኤሪያዎች አሉ። ፕላስ ደግሞ ራሱን የቻለ ኮመንባዝ ሩም አለ ለልጆች ክፍሎች የሚጠቀሟቸው ማለት ነው። እዚኛው አሁን አንደኛው ቤድሩም ነው የሚሆነው። እዚህ ጋር ደግሞ የምናገኘው ማስተር ቤድሩማችን ነው። ሰፊ የሆነ ኤሪያ አለ። ቅድም እንዳልኩሽ በየቤታችን ላይ ራሱን የቻለ የክሎዜት ኤሪያ እና ኮመን ባዙሞች አሉ ማለት ከቪውም አንጻር ደግሞ ቅድም እንዳልኩሽ እዚህ ጋር የምናየው ሰፊ የሆነ ባልከኒ ኤሪያዎች አሉ ማለት ነው። ቪዋችን ወደ ከተማ ነው የሚሆነው። ፊት ለፊታችን ደግሞ የልጆች መጫወጫ ኤሪያ አለው። ኤቭሪዴ ተመሳሳይ ነገር ስለማየው ልጆች ሲጫወቱ፣ ከሴኪሪቲ አንፃር ልጆቹን ለቀው እዚህ ጋር ቁጭ ብሎ መከታተል የሚችሉበት አማራጮች አሉ ማለት ነው። እዚህ ላይ አሁን እኛ በቅድመ ክፍያ በ30 ፐርሰንት ቅድመ ክፍያ ነው እየጠየቅን ያለ ነው። ቀሪውን በአንድ አመት ዲጂታል ካርታ ይወጣላቸው ናቸው። ኦልሬዲ በሁለት ወር ባልሞላ ጊዜ ውስጥ ነው ለማስረከብ እየሰራን ያለ ነው። ኦልሬዲ በሰሚ ፊኒሽ ነው እየሸጥን ያለ ነው። ከዚህም አንጻር ሰላሳ ፐርሰንቱን ከፍ አድርጎ ደግሞ ለሚከፍል ደግሞ ዲስካውንቶች አሉ። አሁን ወደ ቀጣዩ ብሎካችን እንሂድና ፕሮግረስ ላይ ያሉ አፓርትመንቶቻችን እዚኛው ላይ ምንድን ነው፣ በየፍሎር አራት አባወራ ነው። ሁለት የካሬ አማራጮች ነው ያሉ 168 ካሬ እና 201 ካሬ፣ ባለ ሁለት መኝታ እና ባለ ሶስት መኝታ አጀስትመንት በፓርቲሽን ማስተካከል የሚችሉ ቤቶች ናቸው። ሶ ኔክስት ብሎክ ላይ እንሂድ እና ያለውን ነገር ዲስከስ እናድርግ። እሺ በጣም ደስ የሚል ቆይታ ነበር እና እዚህ ብሎክ ላይ ቤቶቹ በጣም የሚወደድኩት የተፈጥሮ ብርሃን በደንብ አላቸው። እስኪ ኔክስቱ ደግሞ አሳየን ያሉት ነገሮች መልካም። እሺ አሁን የት ነው የምንገኘው ማለት ነው? አሁን የምንገኘው ሶስተኛ ብሎካችን ነው ሶ 80 በመቶ የጠናቀቁት ሜንሊ ቅድም እንዳለው እዚህ ጋር የምናገኘው የ95 በመቶ የተጠናቀቁት በራሱ አቅም ገንብቶ ለሽያጭ ያወጣ ነው። ብሎካችን ነው። ሶ እዚህ ጋር የምናየው በፍሎር አራት አባወራ ነው። ትልልቅ ካሪያ አማራጮች ነው ያለው። እሺ እዚህኛው ላይ ስለዚህ ካሪያ ሰርጋችሁ ነው ማለት ነው የመጣችሁት። ምን ያህል ምን ያህል ካሪያ አማራጭ አለ? መልካም። እሺ አሁን እዚህ ላይ ከቅድም እንዳልኩች ከደንበኞች አስተያየት ተቀብለን ከ94 ካሬ እስከ 216 ካሬ ከባለ አንድ መኝታ እስከ ባለ አራት መኝታ አማራጮች ነው ይዘን የመጣነው። ሜንሊ ምንድን ነው መሀል ከተማ ላይ ለኢንቨስትመንትም ለመኖሪያ አሪፍ ሎኬሽን ላይ ያለው ነው። ከዚህ በፊት ቅድም እንዳልኩች ሎኬሽናችን በወሎ ሰፈር ነው። ኮምፓውንድ አፓርትመንት ነው። ሜይንሊ ለኢንቨስትመንት ለሚፈልግ ከስተመሮቻችን ባለአንድ ባላንድ አማራጮች አማራጮች ይዘን መተናል። እዚ ጋ ምናየው 80 በመቶ የተጠናቀቁ ናቸው። ጂ ፕላስ ፊፍቲን ናቸው። ቅድም እንዳልኩች ኤቭሪ ብሎካችን ላይ ከላይ ፔንታውስ ናቸው። ፕላስ ደግሞ ኦፕን የሆነ ቴራስ ያላቸው ከኦፕን ኪችን ጋር ይዘን ናቸው ነው የመጣ ነው እዚህ ጋር ከ94 ካሬ እስከ216 ካሬ ምንድነው እዚህ ላይ ምንድነው ለየት የሚያደርገን ቪላ ስታንዳርድ የሆኑ አፓርትመንቶች ነው የመጣ ነው ባለአራት መኝታው ራሱን የቻለ የሰራተኛ ክፍል ክሎዝድ ኪችን ፕላስ ደግሞ የሽንት ቤቷ ሜድስ ሩሙ አለ ሁለት ዶሮች ነው የሚኖሩት አንደኛው ዶር ወደ ሊቪንግ ሩሙ የልጆች መጠኛው ማስተሩ ኦፕን ኪችኖች ይዞ ነው የመጣው። ሶ ዘሰከንድ ዶር ደግሞ የምናገኘው የሰራተኛ ክፍል፣ ሽንት ቤቷ፣ ክሎዝድ ኪችን። ሜን ምንድነው የኛው ሪዝን ፕሮግራም ቢኖር ወደ ውጭ መውጣት ቢቻል እራሷን አክሰስ እንድታረግ አንዱን ዶር ሎክ አድርገው እዛው ሁሉ ነገር ምግብ ያለውን አክሰስ ማድረግ እንድትችል አድርገን ያመጣ ነው ማለት ነው። ኦኬ ስለዚህ፣ ባለአራት መኝታ ለየት ያለ ዲዛይን፣ ሁለት በር ነው ያለው። እዛ የሚኖሩ ሰዎች የተለያየ ቦታ መሄድ ቢኖርባቸው አንዱን በር ዘግተው ማለትም የመኝታ ቤት እና የሳሎኑ ሰራተኛ ክፍል ተመላላሽም ካላቸው ያንን አክሰስ እያደረገች መጠቀም ትችላለች ማለት ነው። እንዳልኩሽ በጣም ደስ የሚል ዲዛይን ነው። ዲዛይናችን አሪፍ ዲዛይን የምንላቸው ሜንሊ ቆንጆ ዲዛይን የምንለው ባለአራት መኝታችን ነው። አሁን ላይ የምናየው በፍሎር ሁለት ሊፍቶች አሉ። ቤዝመንቶቹ ሙሉ ለሙሉ ኮኔክትድ ናቸው። ቅድም እንዳልኩት ሀያ ሺህም ካሬ የሚሆን ምሮጫ አለ። ምንድነው ለየት ደግሞ የሚያደርገን ከብሎክ ብሎካችን ወደ ስምንት ሜትር የሚሆን ኦፕን ኤሪያዎች አሉ። ለቬንትሌሽንም ለቪዩም ለፀሐይ ብርሃንም እንዲገባላቸው አድርገን ነው እየሰራን ነው ያለ ነው ኤቭሪ ብሎካችን ላይ ስምንት ስምንት ሜትሮች ኤሪያዎች አሉ ማለት ክፍት ኤሪያዎች እሺ ስለዚህ ቀጣይ ነው የምናየው ማለት ነው ቀጣይ የምናየው ደግሞ እዛ ጋር የምታየው አራተኛ ብሎካችን ነው ዘ ሴም ዲዛይን ነው እየገነባን ያለ ነው ሶ እነዚህ ብሎኮች ከአንድ ዓመት ከአንድ ወር በፊት ነው እየገነባን የነበረው እንደምታዩት ኦልሬዲ ስትራክተራችን ጨርሰን ቻክ ጨርሰን የውጭ ልስንና የቀለም ዙሪያ ላይ ደርሰናል ሶ በዚህ ስታንዳርድ ዘሴም ዲዛይን አራተኛው ብሎክ ለሽያጭ ያወጣ ናቸው። ዘሴም ናቸው እነዚህ የምታያቸው። አራተኛው ብሎካችን ከአራት ወር ባልሞላ ጊዜ ውስጥ ነው ለሽያጭ ያወጣ ነው። እንደምታዩት ቤዝመንቶችን ጨርሰን አምስተኛ ስላብ ላይ ደርሰን በሁለት ወር በሶስት ወር ባልሞላ ጊዜ ውስጥ ነው እዚህ ፕሮግረስ ላይ ደረስ ነው። ዘሴም ካሬ አማራጮች አሉ። ከባለ አንድ መኝታ 94 ካሬ፣ ባለ ሁለት መኝታ 144 እና 145 ካሬ አለን ባለሶስት መኝታ ደግሞ መቶ ሀምሳ ካሪ አለው። ቅድም እንዳልኩሽ ደግሞ ባለ አራቱ ሁለት መቶ አስራ አራት እና ሁለት መቶ አስራ ስድስት ካሪ አማራጮች አሉ። ቢላ ስታንዳርድ ማለት ነው። ኦኬ ለፍጥነታችሁ እኛ ምስክር ነን፣ በየጊዜው በመጣን ሰዓት የሚገርም ፕሮግረስ ነው እያየን ያለ ነው። እኛ ምስክር ነን። ከዛ በተጨማሪ ደግሞ አሁን ዋነኛ የመጣንበት አዲስ ብሎክ ላውንች ማድረጋችሁንም ሰምተናል። ስለ ሱስ እስኪ ምን የምትለን ነገር አለ? መልካም አሁን እዚህ ጋር የወጣ ነው ከአራተኛው ብሎካችን ጎን፣ ቅድም እንዳልኩሽ ሀያ ሺው ካሬው ላይ ዘጠኝ ብሎክ አፓርትመንቶች እና ሁለት ሞሎች አሉ። ዚህ ሳይድ የምናገኛቸው አምስት ብሎኮች ናቸው። አምስቱን ብሎክ ነው ለሽያጭ ወጣ ነው። ስፔሻል የሆኑ ቪው ያላቸው ተመራጭም ለኢንቨስትመንት ለመኖሪያም አሪፍ እይታ ያላቸው ብሎካችንን ለሽያጭ ወጣ ነው። አሁን ከምናየው ከአራተኛው ብሎክ ቀጥሎ ብሎክ ፋይፍ አለ። ከዛ ቀጥሎ የምናገኘው ሁለት ሞሎች እና ኢንዘ ሚድል ደግሞ የመዋኛ ገንዳችን አለ። ሶ ኤቭሪ አንግሉ ላይ የጠዋት ፀሐይም የከሳትም ፀሐይ እንዲያገኛቸው ቪዋቸው ኦፕ እንዲታይ አድርገን ነበር። ቪዋችንም ቪዎችንም ምንድነው ተመራጭ የሚያደርገው ያኛው ብሎክ ፋይቭ ላይ ተመራጭ የሚያደርገው ቪው ስዊሚንግ ኤሪያችን እና ወደ ከተማው የሚያይ ነው የሚሆነው ማለት ነው። እሺ ስለዚህ በምን ያክል ጊዜ ይረከባሉ ማለት ነው? ሶስቱ ብሎኮች እዚህ ጋ ዘጠና አምስት በመቶ ያሉት አፓርትመንቶች ሁለት ወር ባልሞላ ጊዜ ውስጥ እናስረክባለን። እዚህ ጋ የምናያቸው ሶስተኛው ብሎካችን ደግሞ አንድ አመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። ብሎክ ፎራችን ደግሞ በዚህኛው ስቴፕ ኦልሬዲ እዚህ ላይ ያለ ነው። ሁለት አመት እናስረክባለን ማለት ነው። ኤቭሪ ስድስት ወር እንትኖች ነው ያሉት። ብሎክ ፋይፋችን ደግሞ አዲሱ ብሎክ ደግሞ በሁለት ዓመት ባልተኩል ባልሞላ ጊዜ ውስጥ እናስረክባለን ማለት ነው። ኦኬ በጣም ደስ ይላል። ይህንን ሶስተኛው ብሎክ ለመገንባት ምን ያህል ጊዜ ነው የጨረሰባችሁ እዚህ ደረጃ ላይ ለማድረስ? ፕሮግረሳችን አንድ ዓመት ከአንድ ወር እንወሰደብን። ከዚህ በኋላ ደግሞ ዘጠኝ ወር እስከ አንድ አመት ባልሞላ ጊዜ ውስጥ እናስረክባለን ማለት ነው ማለት ነው። ኦኬ እንደማየው ከሆነ ኦልሞስት የስኬሌተን ስራ ጨርሳችኋል አይደለ? እዚህኛው ጋር እንደምታየው ኦልሬዲ የስኬሌተን ስራ ጨርሰናል። የውስጥ ፓርቲሽን እና ቻክ ስራዎችን ጨርሰናል። ኤቭሪ እኛ ሜንሊ ስንገነባ ስትራክቸር ብቻ ሳይሆን ስቴፕ ባይ ስቴፕ ሳይሆን ስላብ ስንሞላ፣ ከታች ደግሞ ፓርቲሽን እየሰራ ነው የምንሄደው። ሶ እዚህ ጋር አሁን ኦልሬዲ ስትራክቸሩን ጨርሰናል። የውጭ ልስንና የቀለም ስራዎችን የቀሩን ሜንሊ ደግሞ እዛ ጋር የምታዩ ደግሞ ብሎ ማክፈሯችን አምስተኛ ስላብ ላይ ደርሰናል ማለት ነው። እሺ አሁን ላይ እንዴት ነው በካሪ ያላቸው ዋጋስ ምን ይመስላል? መልካም እሺ አዲሱን ሎቶ የፕሮሞሽን አስጀምሮ ፕራይሶች ወጥቶላቸዋል። ሰው በካሪ እየሸጠን ያለ ነው 105 ሺህ ነው። በ10 ፐርሰንት ቅድመ ክፍያ ከ980 ሺህ ብር ቅድመ ክፍያ ጀምሮ ባለአንድ መኝታ እስከ ባለአራት መኝታ አለን። ባለአንድ መኝታ 94 ካሪ፣ ባለ ሁለት መኝታ ደግሞ 144 እና 145 ካሪ አሉ። ባለ ሶስት መኝታ ደግሞ 150 ካሪ፣ ባለ አራት ደግሞ አሁን የቪላ ስታንዳርድ የሆኑ አፓርትመንቶቻችን 214 ና 216 ካሬ አማራጮች አሉ ማለት ነው። በጣም ደስ ይላል። ከዛ በተጨማሪ ዲስካውንትም እንዳለው ሰምተን ነበረ። ያሉት ዲስካውንቶችስ ምን ይመስላሉ? መልካም እንደ 1 እየሸጥን ያለ ነው። በ10 ፐርሰንት ከፍ አድርጎ ለሚከፍሉ ደንበኞቻችን ደግሞ እስከ 10 ፐርሰንት የሚሞላ ዲስካውንቶች እየሸጥን እንገኛለን። ከእስካሁኑ ብሎካችሁ አምስተኛ ማለትም አሁን ላንች ያደረጋችሁት ምን ይለየዋል? መልካም የአምስተኛው ብሎካችን እስካሁን ተፈላጊ የሆነ ብሎካችን ነበር። እንዳልኩሽ ከአምስተኛው ብሎክ ቀጥሎ ሁለት ሞሎች እና ስታንዳርድ ሆነ የመዋኛ ገንዳ ነው። ከቪውም አንጻር ተመራጭ ናቸው። ሚንሊ ወደ ሱሚንግ ነው ፎከስ አድርገ ቪው እና ተጨማሪ ደግሞ ከተማው ነው ቪዋቸው የሚያየው ማለት ነው። ሰው በዚህ አመት ደግሞ በኢትዮ ሪል ስቴት አዋርድ ላይ ቤቶች ዲዛይን ላይ አዋርዱን አሸንፈናል ማለት ነው። በጣም ደስ ይላል። ኮንግራት። ቴንኪው። እሺ፣ ስለዚህ አሁን ያልከን ዲስካውንት ምን ያህል ጊዜ ይቆያል? ከዛ በተጨማሪ ደግሞ እንግዲህ ይህንን ቪዲዮ የሚመለከቱ ቤት ፈላጊዎች በምን ኮንታክት ማድረግ ይችላሉ? እናንተን እንዴት ማግኘት ይችላሉ? የወጣው ዲስካውንት ለተወሰነ ጊዜ ነው። ሰው ፈጥነው ይደውሉ፣ ይሄ እድል እንዳያመልጡ። ይሄ ሶሻል ሚዲያ በታች ባለው ስልክ ቁጥር ላይ መደወል ይችላሉ። ስለመጣችሁ እናመሰግናለን። እኛም እናመሰግናለን።